ገያስከኝ ሳቀፋት፣ ለምን አቀፍከኝ አላለሁ። ከዛ ፍቅር መስጠትን አያውቅም ምናምን ብለህ ነው? አይደለም መቀበልን አያውቅም ነው ያልኩት። ምን አይነት አባባል ነው የምትለው? ለሰብስክራይብ ይፈታ አሜን። ለቪው አይናችሁ ይከፈት አሜን። በቃ እዚህ ደግሞ ዋናው ነገር ጤና ነው። ጤና ይስጣችሁ፣ ረጅም ጤና እና እድሜ ይስጣችሁ፣ ከክፉ ነገር ሁሉ ይጠብቃችሁ። ዋው ዋው ዋው! በጉጉት ስን ጠብቀው የነበረው የፍጼ ዩቲዩብ ቻናል በትናንትናው እለት በይፋ ተከፈተ። ሰላም፣ ሰላም እንዴት ናችሁ? ውድና የተከበራችሁ በመላው ዓለም የምትገኙ ኢትዮጵያውያን እንዲሁም ኤርትራውያን የቻናል ቤተሰቦች እንዴት ናችሁ? እግዚአብሔር ይመስገን በጣም ሰላም ነኝ። በያላችሁበት ሰላም ፍቅር፣ ጤና መኝላችኋለሁ። ፈጣሪ አምላክ ሀገራችንን ሰላም እንዲያደርግልን፣ ህዝባችንን እንዲጠብቅልን፣ ሁላችንን በየሃይማኖታችን እንጸል እያልኩኝ ይህን ቪዲዮ ስጀምሩ እንደተለመደው ላይክ፣ ሼር፣ ሰብስክራይብ በማድረግ ሰብስክራይብ ስታደርጉ የደውል ምልክቷን በመጫን ቤተሰብ ተሆኑ ዘንድ በአክብሮት እየጋበሱ የተሰማችሁን ሀሳብ አስተያየት በኮሜንት እንድሰጥ እያልኩኝ ዛሬ እንግዲህ በጣም ለብዙ ወራቶች ብሩክና ብሩኬና ሃይሚን ስን ጨቀጨቃቸው የነበረ ነገር ነው የፈጸሙልን። ከልብ እናመሰግናለን። እንግዲህ ፍጼን የማያውቀው የለም። በብዙዎች አይን ከሀይሚ እና ከብሩኬ ለይተን የማናየው ምርጥ ምርጥ ወዳጃችን ነው እና ቲክቶክ ላይ ራሱ ቲክቶኩን ከፍቶታል፣ ግን አይሰራበት። የሚገርማችሁ ነገርና በጣም ብዙ ጊዜ እኛ ወዳጆቻቸው ደግሞ ለፍጼ ቻናል ሊከፈትለት ለፍጼ ቻናል ሊከፈትለት እያለን ብሩኬና ሀይሚን መቀመጫ መቆሚያ ሳጥተናቸው ነበረ። ደስ የሚለው ነገር ግን እንግዲህ ጊዜው ደርሶ ሁሉም ነገር እግዚአብሔር ፈቅዶ አይደል የሚሆነው ጊዜው ደርሶ በትናንትናው ዕለት ፍጼ ሰርፕራይዝ ተደርጓል ማለት ነው። ማታ ላይ ደስ በሚል ሁኔታ በአንድ ቪዲዮ ስምንት ሺህ ሰብስክራይብ ደርሶ ነበረ። በእርግጠኝነት ማምሻውን አስር ሺህ በአንድ ቪዲዮ በአንድ ቀን ውስጥ በተወሰነ ሰዓታት አስር ሺህ እየገባ አንበሳ ጀግና ወጣት ማለት ነው እንግዲህ ፍፄን ትላላችሁ። እኔ አድርሱልኝ ለሀይሚና ብሩኬ አድርሱልኝ፣ ገና ዩቲዩብ ሳይከፍት ጀምሮ ፍፄን አገናኙኝ፣ ፍፄን አገናኙኝ እኔ ፈልገዋለሁ ስላችሁ ኮሜንት ላይ እየመጣችሁ ላይክና ሳቅ ታስቀምጡልኝ አላችሁ፣ ኮሜንታተሮች ቤተሰቦች ማለት ምን አስባችሁ ነው እናንተ እንዴ? እኔ ነግራችኋለሁ። እኔ ፍቅር ሲራይ ነው ለእኔ። እኔ ፍጽና ፍቅሬው አይደለም፣ ግን ደግሞ እፈልገዋለሁ በቃ። ከፈለኩት መብት ይኖርል እንዴ? ስለዚህ ድምጽ ሁኑኝ። ምንድን ነው እየገባችሁ፣ አሁን የእነሱ ቻናል ብዙ ኮሜንት ስለሚበዛው የፌመስ ቻናል ስለሆነ ድምፄ መሰማት አይችልም። እና እስኪ በፍጽ ቻናል እየገባችሁ ሳምሪ ሳምሪ ሳምሪ እያላችሁ ሞቅ ሞቅ አድርጉት፣ ቤቱም ማለት ነው። ሜንሽን አድርጉኝ ከዛ ፍጼ ይች ልጅ ማናት ብሎ ወደ እኔ እንዲመጣ ታደርጉታላችሁ ማለት ነው። የምፈልገው ለቁም ነገር ነው እውነት ለመናገር እና በቃ አድርሱልኝ፣ አድርሱልኝ። እኔ ፍጼን ፈልገዋለሁ፣ አድርሱልኝ እንዴ። ከቦታ ጀራይ ቱበሮች ተረጋ ያለ ልጅ ነው በነገራችን ላይ፣ በጣም ፋስት በፕራንክ የሀይሚ ታናሽ ወንድም። በል በፕራንክ ነው ያልኩት። ደግሞ በእድሜ መጣቸው የችን ሃይሚና አሁን ቢንቢ የምታክልች ከሱ ጋር ልታመጣጠኛት ነው እንዳትሉኝ። መቼ የምናንተ ገልብጣችሁ ነው የምሰሙት አብዛኞቻችሁ ማለት ነው። ምክንያቱም ርዕስ ታዩና ውስጡን ገብታችሁ ሳታዩ ስለ ርሱ ኮሜንት ሰርታችሁ የምትወጡ ስላላችሁ በቃ እኔ ውስጡን ገብታችሁ እዩ መጀመሪያ ማለት ነው። እና በእድሜ ሳይሆን ያልኩትኝ በፕራንክ ሁለተኛው ሀይሚ ብየዋለሁ ማለት ነው። ለማንኛውም ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ፍጼን አስር ሺ ዛሬ አስገብታችኋል። እርግጠኛ እስከ ነገ ደግሞ እኔን እና እሱን ሀያ ሺ ያስገቡን። ለምንድን ነው ችክ ያለው የኔ ቻናል እንዴ? በጣም ቀዝቅዟል፣ ሞቷል እኮ ረሳችሁ። ትኮ ቻናል እንዴ አስራ አምስት ቀን ብጠፋ በዛው ዝቅዝቅ ቀር ብሎ ቅርት እንግዲህ የሀይሚ ምርቃት ሰምታችኋል። እጃችሁ ለሰብስክራይብ ይፈታ፣ አሜን። እጃችሁ ለማየት ይፈታ፣ አይናችሁ ለማየት ይፈታ፣ አሜን። እጃችሁ ለኮሜንት ይፈታ፣ አሜን። እስከዛ ሰብስክራይብ እያደርጋችሁ ብላለች ሀይሚ፣ ትቀመማ ማለት ነው። ስለዚህ እኔንም እስከዛ ሰብስክራይብ እያደረጋችሁ ማለት ነው። በነገራችን ላይ ሀይሚዬ ጸጉርሽን ቀለም አትቀቢ፣ ስንቴ ነው ምነግርሽ? ጸጉር በጣም ይጎዳል። እሺ ቆይ ዶክተር ዶክተር ሳምሪ ልትሉኝ ነው፣ አሁን ደግሞ ማለት ነው። ቆይ ስለዚህ ደግሞ ጥቂት ልበላችሁ፣ የጸጉር ቀለም የምትጠቀሙ ልጆች፣ በነገራችን ላይ ጸጉራችሁን የማትፈልጉት ልጆች ናችሁ። በጣም ነው ጸጉር የሚጎዳው ነው የተጠቅም ያላቅም ግን ብዙዎች በጣም ብዙ ነገር ስለሚነግሩ ነው ጓደኞቼ። እና ቀለም ለጊዜው ያሳምርላችኋል፣ ግን ጸጉራችሁን ጢባጢቤን የሚጫወትበትና እና ቀለም አትቀቡ ዊግ አትቀጠሉ በራሳችሁ ጸጉር አቁጡ አጊጡ አሁን ያህ ይጸጉር በጣም አሪፍ ነው ግን እሷ በቃ እንደዚህ በተለያየ ነገሮች እየጎዳችሁ ስለሆነ በቃ እየተጎዳን ያለው ጸጉሯ ማለት በተለይ ቀለም በጣም በጣም በጣም መጥፎ ነው ሴቶች እየ ማለት ነው ሲቀጥል ደግሞ ሂማን ሄርም አትጠቀሙ የፈረስ ጭራ ምን ይሰራል እንዲ የራሳችሁን ተዋቡበት ማለት ነው ነገሩ እኔ እኮ ራሴም አንዳንዴ እኮ ሲሰጠን አንጠቀምበትም ታውቃላችሁ እኔ በህይወቴ ራሴን ኢትዮጵያ ራሱ ሆኜ በቃ እንደ ሙስሊም ሻር በጣም ጥሜ ነው፣ ሀያ አራት ሰዓት ውሎ፣ ብርድም ነው የአገራችን፣ ደብረ ብርሃን የማታውቁት ካላችሁ አስጎበኛችኋለሁና የብርድ አገር፣ በብርድና በአረቄ ነው የምታወቀው ደብረ ብርሃን እና ራሴ እንደሚያመኝ እንደ ትልቅ ሰው በቃ ጠምጥሜ ካልዋልኩ ማለት ነው። ከልጅነት ጀምሮ ስለለመድኩኝ ሻሽ በቃ አልችልም እና ብዙ ሰው እንዲያንቺ የአንቺ ጸጉር ምን አለ ቢሰጠን ለምን ድን ነው የማትጠቀሚበት? ማድሪሹ ምናምን ይሉኛል። እኔ ግን ምንም መስሎኝ አያውቅም። አለ አሁን መድኃኒት ቤት ሲታፈን ነው በቃ ትዝ የሚለኝ። መቼ ነው እንደዚህ አድርጌ ይሞጣውላሉ ማለት ነው ከስራዬ ይመልስ። ለማንኛውም አትጠቀሚ የኔ ቆንጆ ሀይሚዬ፣ እኔ የሚጠቅምሽን ነገር ነው። የኔ ውድህት ማለት ነው። አንዳንዴ የሚጠቅማቸውን ስንናገር አንዳንዶች ደግሞ ናገባሽ ነ ትላላችሁ። አንዳንድ ኮሜንታተር አሽቃባጮች በቃ ይሰዱኛል ሆነ ነገር ያደርጉኛል ብዬ ለመወዶ ሰው የምፈልገውን ነገር ከመናገር ወደኋላ አልልም። እየመጣችሁ ሰውን ለማሸማቀቅ የምትሮጡ ሰዎች ተሰብሰቡ። ኦኬ፣ ተሰብሰቡ። ለማንኛውም እኔ የዛሬ የመጣሁበት ጉዳይ ምርቃቱን ልመርቃችሁ እንደ ሀይሚ እና ፍጽኝ ደግሞ በደንብ ሰብስክራይብ እያደረግን እንግዲህ እንኳን ወደ ዩቲዩብ ወደ እብዶች መንደር በሰላም ተቀላቀልክ እንድንለው ነው። መቼም ዩቲዩብ ላይ የገባ ሰው ጤነኛ አይገኝም። እና ደግሞ ፀጉሩን ይስተካከል የምትሉ እጃችሁን አውጡ። ፀጉሩን ይስተካከል እንዲህ ማንነቱን አጠፋው እኮ እናንተ። ሲመጣ እስኪ እስኪ የመጀመሪያ ቪዲዮውን እዩ። ሲመጣ ይሻል ነበር ፀጉሩ አሁን በቃ የሆነ የተሰጠው የፊልም ካራክተር ያለነው የሚመስለው አንጨብረው ማለት ነው የብርኬ ደግሞ የረሳሁት ማለት ነው። በቀደም ታምኔሉ ላይ ቶማ ነው እንደ ኔሳቀ ቪዲዮ ሰራምታለ ብዬ ሳይመቸኝ ንቀረ ነው ታምኔሉ ላይ እንዳሸንጉሊት ምልጥ አርገው ጸጉሩን ቆረጥኩት ብላ ማለት ነው ውስጡ ገብቼ ሳይ በሳቅን የሞትኩት እንደዛ ቢመለጥ ታየኝ እኮ ብሩኬ ምን እንደሚሆን ማለት ነው እና በግድ ካልቆረጥኩ አድጓል እያለችው ነበረ። በዚህ አጋጣሚ የወንድና የሴት ትልቁ የፍቅረኛ ሞች የሚሆን የጓደኛ ሞች ጸብ ጸጉር ነው። በጣም እኔ ወንድ ጸጉር ሲያሳድግ አልውድም አይመቸኝም። እና እንደዚህ ያሉኝ ጓደኞች በሙሉ በቃ ይመለጣሉ ለእኔ ሲሉ ማለት ነው። አንድ ነው በጣም የሚያስቸግረኝ። በቃ የሆነ በተለምዶ ደግሞ ታውቃላችሁ በሀገራችን የዱርዬ አይነት ነው ሰው የሚስለው ጸጉር ያንጨበረ ሁሉ ዱርዬ ነው የሚመስለው። ግን በኛ በሃይማኖታችንም ሆነ በባህላችን ወንድ ልጅ እንደዚህ መንጨብረት ስለሌለበት ነው እንጂ ጸጉሩን ያሳደገ ሁሉ ዱርዬ አይደለም ለማለት እወዳለሁ በዚህ አጋጣሚ እና በቃ ያስቸግረኛል እሱ ሁሌ ባደገ ቁጥር ጸብ ነው ከኔ ጋር በቃ ጸጉሩ እኮ ያምራል ግን የሰይጣን ስራ ስለሆነ ነው የሚያምረው እና እንዴት ያምርብኛል ኮምራ ምናምን በቃ አያምርብም ነው የምለው ማለት እንዲቆረ ያምርባል ካልኩት ስለማይቆረጥ ማለት ነው እና ያላቸውን ጓደኞች በቃ እያስጨነቃችሁ እንዳይሚ ጸጉራቸውን እንዲሰበስቡ አድርጓቸው ይ የኛ እንጂ የእነሱ ጸጋ አይደለም። በቃ አለቅ አታንጨብርሩ ማለት ነው እና የፍፄም ይዋቸው ወደ ላይ ወደ ፊት ወደ ቀኝ ጥያቄ አለን ብሎ ተንጨብርረዋል ማለት ነው። እና ይቆረጠው የምትሉ ድምጽ ሁኑ ማለት ነው። ለማንኛውም እወዳችኋለሁ። ደስ ብሎኛል፣ በጣም ደስ ብሎኛል። ፍፄ በዩቲዩብ ቻናል ስለመጣ በአጭር ጊዜ ውስጥ ሀምሳኬ ኬ እንደምናስገባው አልጠራጠርም። እኔንም አስቡኝ ታዲያ እኔንስ መቼ ነው? እኔ እንደ ሀዋን ቅመም እየመቼ ነው 50 ኬ የምታስገቡኝ? ለማንኛውም በዛውባችሁ ወዳችሁ ወዳችኋለሁ። መልካም ጊዜ ይሁንላችሁ። ቻው ቻው።